አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የናፖሊን ጉዳይ እንመልከት። ትናንትና ኤሲ ሚላንን አሸንፏል። በጣም ትልቅ ጨዋታ ና ትልቅ ውጤት ነው ለናፖሊ ከኢንተር ሚላን ካለው የነጥብ ርቀት በዛው እንዲቀጥል የሆነበት ነው። ምክንያቱም ከዚህ በኋላ ለናፖሊ የመሸነፍ እድል ያለው አይመስልም። ምክንያቱም ኢንተርን በየጨዋታዎች እያሸነፈ ነው የሚገኘው። ይህንን ጉዳይ እናንሳ። አታላንታ ግን ከዚህ ውድድር ወይም ፎክር ውጭ የሆነበት ምሽት ይመስላል። በፊዮረንቲና ተሸንፏል። እናንሳው ይህንን ጉዳይ። ልክ ነው ምሳ፣ ትላንትና በኢስታዲዮ ዲዬጎ አርማንዶ ማራዶና ነው የተደረገው። ማራዶናን ምርመራ ስንናገር ነበርና በጣም ያሳዝኑ መረጃዎች እየሰማን ነው። አሁን አሟሟቱን በተመለከተ ለአስራ ሁለት ሰዓት በጣር ማንም ሳይደርስለት ለብቻው ተሰቃይቶ የሞተው ምና የሚለው ነገር ተረጋግጧል። አሁን ሰዎቹን እያስከሰሳቸው ያለው እሱ ነው። ባለፈው ስናነሳው ነበር ለምን ከህልፈቱ ከአምስት ዓመት በኋላ እንደገና አጀንዳ ሆነ ብለን ስናነሳው ነበር። በሱ ስም በተሰየመው ስታዲየም ነው ጨዋታው የተደረገው። በጣሊያን ሰው ካልሞተ ስታዲየም በስሙ አይጠራለትም። በህይወት እያለ አይቻልም ነበር፣ በህግ አይቻልም። ልክ እንደ ሞተ ነው ወዲያው ስታዲዮ የጎርማንዱ ማራዶና ያሉት ስታዲየም፣ እና በዚህ ስታዲየም ነው ጨዋታው የተደረገው። ለኮንቴ ቡድን ትልቅ ድል ነው። አስቀድሞ ኢንተር ኡድኔዜን ተቸግሮ፣ በጣም ተቸግሮ አስቀድሞ ጎል አስቆጠረ። አሰልጣኙ እንዳለው ጎል ካስቆጠርን በኋላ አልተጫወትንም አል ጨዋታ ውስጥ አልነበሩ ነበሩ። በአሳር ነው ያሸነፉት። አሰልጣኙ ራሱ እንዴት ፓኒክ እንዳደረገ የምታውቂው በቀይ ወጣ በኋላ እና ልክ ነው በቀይ መውጣቴ ማለት ግን በቡድኑ ደስተኛ እንዳልነበር የሚያሳይ ነው። ዞሮ ዞሮ ግን አሸነፈ። ስለዚህ በፉክክር ውስጥ ለመዝለቅ ኤሲ ሚላንን ማሸነፍ ነበረበት። ግን አንዳንድ መጥፎ ዜናዎች ደግሞ ነበሩት። ለምሳሌ ስኮት ማክቶሚናይ ከጨዋታው መጀመሩ በፊት እንደማይሰለፍ ሲታወቅ በዚህ አመት ለዚህ ቡድን ባለው አስፈላጊነት ምክንያትና በዚህ ውድድር ዘመን በሴሪያ ካየናቸው ምርጥ ፈራሚዎች መካከል ስለሚጠቀስ የእሱ አለመኖር እንደገና በመጀመሪያ አሰላለፍ ውስጥ ማሰብ ነበረበት፣ ሌሎች አማራጮች መፈለግ ነበረበት። አራ ሶስት ሶስት ብዙ አልተጫወተም በዚህ ውድድር ዘመን ለስትሪክት አራ ሶስት ሶስት አራ ሶስት ነው፣ በግራፊክስ ደረጃ ኢንተርፕሪቴሽኑ ግን ማክቶሚና ኦልሞስት እንደ ጣሊያኖቹ ሜትሳላ የሚሉት ነገር አለን። በጣም አታኪንግ ስምንት ቁጥር ሲሆን ግን ኦልሞስት እንደ ሁለተኛ አጥቂ ነው ይጫወት የነበረው በዚህ ውድድር ዘመን እና አራት ሁለት ሁለት አራት አራት ሁለት የሚመስልበት ጊዜ ነበር። ትናንትና ግን ስትሪክት አራት ሶስት ሶስት ነው የተጫወተው። ቢሊ ጊልሞርን አስገባው። ሌላ ስኮትላንዳዊ ተጫዋች ከስታኒስላቭ ሎቦትካ ና ከዛምቦ አንጊሳ ጋር የተጠቀመበት እሱን ነው። ዴቪድ ኔሬሽን ና ማቴዎ ፖሊታኖ በቀኝና በግራ በኩል የነበሩት ናቸው። ስለዚህ አሰልጣኙ በማክቶሚና ያለመኖር ምክንያት አንዳንድ ሽግሽጎች ማድረግ ነበረበት። ልክ እንደዛ ሲያደርግ ለባላንስ ብሎ ይመስለኛል ራስፓዶሪን አስወጥቶታል። ራስፓዶሪ ባለፈው ለጣሊያን ብሔራዊ ቡድን ጎል አስቆጥሮ በጥሩ ሁኔታ ላይ የነበረ ተጫዋች ነው። ስለዚህ እሱን ግን አሳርፎታል። በሚላን በኩል ከጨዋታው መጀመር በፊት ትርፋንጀት ነው የሚባል ሎፍተስቺክ በፍጥነት ወደ ሆስፒታል መወሰድ ነበረበት። ስለዚህ እሱ የመጀመሪያ አሰላለፍ ውስጥ ሊገባ ነበር። በሱ ፈንታ ነው ፎፋናን ሊያሰልፈው። ሁለቱም አሰልጣኞች እንደዚህ አይነት አስገዳጅ ለውጥ ማድረግ ነበረባቸው። አሰልጣኝ ሴርጂዮ ኮንሴሳው ከጨዋታው በፊት በኢንተርናሽናል ብሬክ ጊዜ በደንብ ሰርተናል አለ። በደንብ ሰርተናል አስራ አምስት ተጫዋቾች ሄደዋል ብሔራዊ ቡድኖቻቸው ከኤሲ ሚላን ግን በነበሩት ተጫዋቾች ለብሔራዊ ቡድኖቻቸው ያልሄዱ ተጫዋቾች ነው ለምሳሌ ታሚ አብርሃም ወይ ፉካዮ ቶሞሪ ወይም ማሊክቲያ ወይ ሌሎቹ ተጫዋቾች አልሄዱ እና እነዚህን ተጫዋቾች በዛው በሚላን በሚላኔ ሌሎ ማቆየት ስለቻለን ዝግጅት ለማድረግ እድል አግኝቻለሁ እንደ አይነት ጊዜ አልነበረኝም አለ የመጀመሪያው ሀያ አምስት ደቂቃ ግን አሰቃቂ ሀያ አምስት ደቂቃ ነው ለኤሲ ሚላን የጨዋታው አጀማመር ገና በሁለተኛው ደቂቃ ጎል ስለተቆጠረባቸው ብቻ አይደለም ወይም በጊዜ ሁለቱ ጎሎች ስለተቆጠሩባቸው ብቻ ሳይሆን በፐርፎርማንስ በኩል በጣም ደካማ ፐርፎርማንስ ነው የነበሩ ሴርጅዮ ኮንሴሳ በዚህ ኃላፊነት ረጅም ጊዜ የማይቆየው በትናንትናው የመጀመሪያ 25 ደቂቃ ፐርፎርማንስ ነው። ራሱም ወደ ሚላን ከመጣሁበት ጊዜ ጀምሮ መጥፎ 25 ደቂቃ ብሎት ለሁለቱም ቡድኖች አስፈላጊ ነው። ለሚላንም የህልውና ጉዳይ ነው። ከቻምፒየንስ ሊግ ቦታ እየራቀ ነው። ቦሎኛ የሚገርም ጉዞ ላይ ነው ያለው። ላትሲዮ ተስተካካይ ጨዋታ አለው። ሮማ ስድስተኛ ሆኗል። 2025 ከገባ በኋላ ከባርሴሎና ጋር የአውሮፓ ምርጡ ቡድን ነው። በውጤት ሌቼን አስቀድሞ በተደረገ ጨዋታ አሸንፏል። ዩቬ በቱዶር ስር ድል ቀንቶታል። ስለዚህ ለሚላን ለቻምፒየንስ ሊግ ቦታ ጠባብም ቢሆን መሟሟት አለበት። አሁን ያንን ነው። ትላንትና ምንም ውጤት እንደሌለው አይነት በተዘናጋ አጀማመር ጨዋታውን የጀመሩት። ናፖሊ ግን ግሩም ነበር። ስህተት ሲሰራ የሚላን አብዛኞቹ ጎሎች ላይ የቲዮ ኤርናንዴዝ ተሳትፎ መኖሩ አሁን አስገራሚ መሆኑ አብቅቷል። በጣም መጥፎ ዓመት ነው ለሱ፣ በጣም መጥፎ ዓመት ነው። በ2022 የሴሪያው ሻምፒዮን ሲሆኑ እሱ፣ ዢሩ እና ራፋኤል ሊያዮ ትልልቆቹ የዛ ቡድን ተጫዋቾች ተደርገው ይታዩ የነበሩ ናቸው። አሁን የፈረንሳይ ብሄራዊ ቡድን የመጀመሪያ ተመራጭ የግራ መስመር ተከላካይ ነው። እኔ አሁን ከሉካ ዲኘ ሱነ ከሉካ ዲኘ ሉካ ዲኘን የሚሰለፍ መርጣለሁ። የበለጠ ሶሊድ ነው። የበለጠ አስተማማኝ ነው። ያው ወንድሙ ሉካ ኤርናንዴዝ ነበር እዛ ቦታ ላይ የሚጫወተው ግን እንደምታውቂው፣ ብዙ ጊዜ የሚጎዳ ነው። ፌርላን ሞንዲን በአንዳች ምክንያት ዴሾ አይመርጠውም። የፈረንሳይ ብሄራዊ ቡድን ረጅም ጊዜ ነው ጠርቶት አያውቅም። ግን በጣም ስህተት የሚሰራ ተጫዋት። ከክሮኤሽያም ጋር በነበረው ጨዋታ እንዲህ አይነት የመከላከል ድክመት የሚያሳይ ነው። ትላንትናም በነበረው ጨዋታ እንደዚሁ የመጀመሪያው ጎል ሲቆጠር እሱና መሰለፉ ላይ ጥያቄ የተነሳበት ፓቭሎቪች የሁለቱ ተጫዋቾች ስህተት ነው። የናፖሊ የመጀመሪያ ጎል ሲቆጠር እና በሁለት ደቂቃ ውስጥ ነው ጎሉ የተቆጠረው፣ የማቴዎ ፖሊታኖ ጎል። ማቴዎ ቲዮ ኤርናንዴዝ ፖሊታኖ የእሱ ሰው ነው። በአራ ሶስት ሶስት የቀኙ የናፖሊ የማጥቃት ተጫዋች ነው እሱን ትራክ የማድረግ ኃላፊነት የቴዎ ኤርናንዴዝ ነው። ግን ብዙ ጊዜ እንደዚህ ነው። ድሮም ቢሆን ለነገሩ በመከላከል የተካነ አይደለም። በማጥቃት ያልተለመደ አይነት የማጥቃት ችሎታ ከመስመር ተከላካይ ብዙ ያላየ ነው አይነት የማጥቃት አስተዋጽኦ ነበሩ። በመከላከል ድሮም ያለ ድክመት ነው። በዚህ ዓመት ግን ከፓርማ ጨዋታ ጀምሮ፣ ከመጀመሪያ ጨዋታ ጀምሮ እስከ ትናንትና፣ እስከ ናፖሊ ጨዋታ ድረስ ብዙ ስህተት ታገኝበታለች። የፓቭሎቪች መሰለፍ ግን ለምድነው ማሊክ ቺያው ጨዋታውን ያልጀመረው የሚል ጥያቄ አለ በሚላን ደጋፊዎች በኩል እሱ ነው ከማቴዎ ጋቢያ ጋር መጣመር የነበረበት ፓቭሎቪች ክረምት ላይ ከመጡት እነ ዝላታንን ከሚያስተቹት ዝውውሮች መካከል አሁን አንደኛው ተደርጎ የሚቆጠር ነው ዝላታን ራሱ በጣም ከባድ የጤና እክል ገጥሞት በየቀኑ ልምምድ ሜዳ ላይ ጠፋ ተመልሷል አሁን የሚላን ደጋፊዎች እንደዚህ እንደሆነ ነገር የሚያከብሩትን ተጫዋች መጮ ጀምረዋል እሱ ላይ በቃ የእሱን ውሳኔዎች አሰልጣኝ ቅጥር የተጫዋቾች ድርቡር ላይ መተቸት ጀምሯል። አሁን እነዚህ ለዚህ ጥሩ ማሳያዎች ናቸው። በጊዜ ነው ጎል የተቆጠረባቸው የማቴዎ ፖሊታኖ። ከዚያ በኋላ ብዙ ሳይቆዩ ነው ደግሞ ሁለተኛው ጎል የተቆጠረ። ጨዋታው በጊዜ ነው ያለቀው። በሀያ ደቂቃ ውስጥ ሮሜሎ ሉካኩ ነው ሁለተኛውን ጎል ያስቆጠረው። ሉካኩ በቢሊ ጊልሞር የተሰጠው ያው ብዙ የሚወራለት ክሮሻ ስኮትላንድ የተጫዋች ስኮት ማክቶሚናይ ቢሆንም ጊልሞር የመሰለፍ ዕድል ባገኘ ጊዜ ሁሉ ጥሩ ይጫወታል። በአይነት የተለየ ነው። ማክቶሚናይ የቦክስ ቱ ቦክስ አማካኝ ነው። ይሄኛው ጥልቅ አማካኝ ነው። ይሄ ደግሞ የቼልሲ አካዳሚ ውጤት ነው እንደምታውቀው፣ ወደ ብራይተን ወደምን ሄዶ ነበር። የመጀመሪያው አጋማሽ ከማብቃቱ በፊትም ሌላ ከርቀት የተደረገ የማይክ ሜኞን ጥረት የጠየቀ ረጅም ከርቀት የተደረገ የዛምቦ አንጊሳ ሙከራ ነበር። ልክ መጀመሪያው አጋማሽ ያበቃ የሰርጆ ኮንሴሳ ወደ መልበሻ ክፍል አሯሯጡን ብታይ የቤት ስራውን መጠን በሁለተኛ አጋማሽ ያንን ቡድን ለማንቃት የሚጠብቀውን ከባድ ስራ የሚያሳይ ነበር። እና ሲመለስ ለውጥ አድርጎ ጀመረ። መጠነኛ የፊትነስ ችግር ነበረበት ያለውን ራፋኤል ሊያዮን አላስጀምረው። ከሚላን አማራጮች አንጻር እኔ ለያዩ ፖቴንሻሉ ከዓለም ምርጥ ተጫዋቾች መካከል አንዱ ሊያደርገው ይገባል ግን ኮስተር ያለ ሲሪየስ ሰው አይደለም። ምናልባት እንደ ሞሪኞ አይነት አሰልጣኝ ቢያሰለጥነው ይነቃቃ ይሆን በታፍላፍ አላቅም ግን ችሎታው ጥያቄ የሚገባበት አይደለም። የመጀመሪያ አጋማሽ እሱን ቀይሮ አስገብቶ ነው የጀመረው። ምን ያህል ቡድኑ የመጀመሪያ አጋማሽ ላይ ባሳየው ብቃት ደስተኛ እንዳልነበር ያሳያል። ቦንዶን ያስወጣው እና ራፋኤል ሊያየውን ያስገባው። ስለዚህ ከለውጥ ጋር ነው የተመለሰው። ብዙ ሳይቆይ ግን ሁለቱ አጋማሽ ተጀምሮ ከረፍት ሲመለስ ለውጥ አድርጎ ነው የመጣው። ሀምሳ አራተኛው ደቂቃ ላይ ደግሞ ተጨማሪ ለውጥ አደረገ። ምን ያህል ዴስፕሬት እንደሆነ ያሳይሻል። ዋው! ፌሊክስን አስወጣ፣ ታሚ አብርሃምን አስወጣ ና ባለፈው ጥር ያመጡትን ሂሜኔዝን እና ናይጄሪያዊን ሳሙ ቼክዌዜን ቀይሮ አስገባ። ስለዚህ ግድ እና ምን ይመስላል መሰለሽ ይህንን ነው ለዚህ ነው ይህንን ለውጥ እያደረገ ያለው ናም ሳይሆን የሶፋው ትራስ ስር ቁልፍ የጠፋበት ሰው አላለም ያንንም ያንንም እያነሳ የሚፈልግ አይነት ሰው እንደዛ ነው። አሁን የሰርጆ ኮንሴሳ ሁኔታ በፍጹም ሶሉሽኑን አላገኙ። ከዘጠኝ ደቂቃ በኋላ እንደዚህ አይነት ለውጥ የምታደርጊው አውት ኦፍ ዴስፕሬሽን፣ መላው ሲጠፋ የሚደረግ ጥረት ሚላ እንደዛ ነው። የዚህ አመት ሚላ እንደዛ ነው። ሁለቱም ፖርቱጋላን አሰልጣኞች አልሆነላቸው። ምንም እንኳ ይሄኛው የሱፐር ኮፓ ኢታሊያን ቢያሸንፍም አሁን ደግሞ ኮፓ ኢታሊያ ግማሽ ፍጻሜ ውስጥ ቢሆንም በዚህ ኃላፊነት አይቆይም። ኮንቴን ራሱን እኮ ይፈልጉታል ኮንቴን ራሱን የውድድር ዘመኑ ሲያበቃ፣ ሚላን ራሱ ረጅም ጊዜ ሆኖታል በውጭ ሀገር አሰልጣኝ ሴሪያ ካነሳ። የመጨረሻውንም የሚያነሱት ጣሊያናዊ አሰልጣኝ ናቸው፣ ስቴፋኖ ፒዮሊ ኒልስ ሊደል ሆም የሚባሉ አሰልጣኝ ነበሩት እሳቸው ናቸው። ዛሬ ሰላሳ አርባ ዓመት ያሸንፉት ጣሊያናዊ አሰልጣኝ ያስፈልገናል የሚል አቋም ይዘዋል። ያለፉት ሁለት ቅጥሮቻቸው ኤክስፐሪመንቶች ስላልሰሩ ናቸው እና ኮንሴሳው የሚቆይ አይመስልም፣ የሚቆይ አይመስልም። ወደ አርሰናል የመጡትን አንድሪያ ቤርታ የሚባሉትን የስፖርት ዳይሬክተር የመውሰድ ፍላጎት ነበራቸው። እሱ ስላልተሳካ አሁን ኢግሊታሬ የሚባሉትን የላትዮ የስፖርት ዳይሬክተር ለመውሰድ ጥረት እያደረጉ ነው። ውስብስብ ሁኔታ ውስጥ ያለ ቡድን ነው፣ ግን ወደ ጨዋታው መመለስ የሚችሉበት እድል ግን ነበራቸው። አሰልጣኝ ኮንቴ የመጀመሪያው ለውጥ ሲያደርግ ከቦርንመዝ የወሰደውን ቢሊንግን ነው ቀይሮ ያስገባው። እና ብዙ አልቆየም። ፊሊፕ ቢሊንግ ጥፋት ሲሰራት ው ኤርናንዴዝ ላይ ኤርናንዴዝ እንደ አይነት ተጫዋች ነው እንግዲህ እንዳልኩት የመከላከል እጻጾች አሉበት፣ ግን ከሚላን የማጥቃት ደህና ተጫዋቾች አንደኛው ነ እሱ ላይ ጥፋት ተሰራ። ሂሜኔዝ የፍጹም ቅጣት ምቱን በጣም ደካማ የፍጹም ቅጣት ምት በፍጹም አሌክስ ሜሬት ሊቆጠርበት አይችልም። እንደ አይነት ደካማ የፍጹም ቅጣት ምት ተጠቃሚ የፍጹም ቅጣት ምቶች አይቻ ያለው በዚህ ሳምንት እንዴት እንደሆነ አላውቅም። ሰአተው እሱ አሁን ወደ በጊዜ የተገኘ ሁለት አጋማሽ ተጀምሮ ብዙም ሳይቆይ አሰልጣኝ ኮንሴሳው ለውጦቹን ካደረገ በኋላ የተገኘ አጋጣሚ ነበር፣ ሳይጠቀምበት ግብ ጠባቂው አዳ ነው፣ አሌክስ ሜሬት እና ጎሉ ሲቆጠር ዘግቶ ነበር። ሌላ ቀይሮ ያስገባው ተጫዋች ነው ሉካ ዮቪች፣ እሱ ጎሉን አስቆጠረው ግን ልዩነት አልፈጠረም። የፍጹም ቅጣት ምቱ ሲመለስ ጎል የተቆጠረ ያህል ነው የቦረቀው አንቶኒዮ ኮንቴ። የዛን የተዳነውን ኳስ ዋጋ በሚገባ ተረድቶታል። ለሚላን ወደ ጨዋታ የመመለሻ እድል ስለነበር መጥፎ ዜና ከተባለ የስታኒስላቭ ሎቦትካ መጎዳት ብቻ ነው ሎቦትካ ተጎርቷል እንግዲህ ለሚቀጥለው ጨዋታ የድረስ አይድረስ አላውቅም ከፍ የሚቀጥለው ጨዋታ በጣም ትልቅ ጨዋታ ነው ከቦሎኛ ጋር ነው የሚጫወቱት አስቸጋሪ ጨዋታ ነው ሃምሳ ስድስት ነጥብ አለው አራተኛ ስፍራ ላይ የተቀመጠ ቡድን ነው የቪንቼንሶ ኢታሊያኖ ቡድን አሰልጣኙ ከስምንት ወር ድካም በኋላማ ማመን አለብን ብሏል በጣም ጥሩ የመጀመሪያ አጋማሽ ነበር ብሏል። ዶሚኔት ያደረጉበት አጋማሽ ነበር። ሚላን አንድም የጠበቀ ኢላማን የጠበቀ የጎር ሙከራ አላደረገም። ሊያውም አንዳንዶች ተጫዋቾች በተሟላ ፊትነስ ላይ አልነበሩም። እንዳልኩት ማክቶሚናይ የለም። አንጊሳ በጊዜ ቀይሮ አስወጥቶታል። ሲጀመርም ከጥሩ ፊትነስ ላይ ፊትነስ ጋር አልነበረም ብሏል። ንም ጨዋታው ሲያልቅ ምን አለ? ኔሬሽን ሳይቀር ሪስኮስ ደህና ያጫወት ነው አለ እና የሁለተኛው አጋማሽ የብቃታችን እንደዛ መቀሳቀዝ ምክንያቶች አሉት የሚል አስተያየት ነው የሰጠው። ግን አሁን ኤክስትራኦርዲነሪ የሆነ ነገር አይፈጠርም ማለት አንችልም። ስምንት ወር ሰርተናል። ሶስት ነጥብ ርቀት ላይ ብቻ ነው ያለነው። ነገር ሊፈጠር ይችላል። ወደ አንዱ አድቫንቴጃቸው፣ ያው ኢንተር ቻምፒየንስ ሊግ ይጫወታል፣ የባየር ሚኒክ የደርሶ መልስ ጨዋታዎች አሉበት፣ ኮፓ ኢታሊያ ግማሽ ፍጻሜ ላይ ያለ ብዙ ጨዋታዎች ነው የሚያደርገው። ደግሞ ወጣት አይደለም ስብስቡ። አንዳንድ ጨዋታዎችን በቃ ይሄ ሌበርድ ከሆነ ፐርፎርማንስ በኋላ ነው የሚያሸንፉት እንደ ትናንት ነው አይነት። በጣም ጥሩ ቡድን ቢሆንም ሁሉም ጨዋታ አስተማማኝ አይደለም ሁለት ለአንድ ሁለት ለ በምጥ በጭንቅ ነው የሚያሸንፈው እና ናፖሊስ ካሸነፈ ድረስ እድል የለውም ማለት አይቻልም ለሚላን ግን የቻምፒየንስ ሊግ ጉዳይ ሳያበቃለት አይቀርም አሁን ርቋል በጣም ርቋል ከቦሎኛ አሁን ማተኮር ያለባቸው የሚመስለው በኮፓ ኢታሊያ ላይ ነው ኮፓ ኢታሊያን ካሸነፉ የዩሮፓ ሊግ ስፍራን ስለሚያገኙ ቦሎኛ ሃምሳ ስድስት ነጥብ ነው ያለው አራተኛ ነው ሚላን አርባ ሰባት ነጥብ ነው ያለው ዘጠነኛ ነው። እንደዚህ አይነት ቻምፒየንስ ሊግ ማሳካታቸውን በጣም እጠራጠራለሁ። ግን ለናፖሊ ግሩም ምሽት ነበር። የኮንሴሳው በኃላፊነት የመቆየት ጉዳይ ግን በድጋሚ አጣብቂኝ ውስጥ ገብቷል። የሚቆይም አይመስልም። ሲዝኖ እስኪያልቅ ድረስ ነው በዚህ ኃላፊነት የሚቆየው።